ኮንትሮባንድና ህገ ወጥ ንግድ የሀገርን ኢኮኖሚ ብሎም ህጋዊ የንግድ ስርዓቱን ክፉኛ እየጎዳ እንዳለ ይነገራል። የደቡብ ኢትዮጵያ ክልላዊ መንግስት ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰናይ ሰለሞን መድረኩን በንግግር ሲከፍቱ እንደተናገሩት ኢትዮጵያ በኢኮኖሚዋ ላይ ከፍተኛ ጫና የፈጠረውን ህገ ወጥ ንግድን ለመከላከል በርካታ ጥረቶችን እያከናወነች ትገኛለች። ሀገራችን ኢትዮጵያ በንግዱ ዘርፍ ያለውን ህገ ወጥነት ለመከላከል በርካታ ህጎችን ነድፋ በየደረጃው ገቢራዊ እያደረገች ውጤታማ የሆኑ አፈጻጸሞችን እያስመዘገበች ትገኛለች። በክልሉ ኮንትሮባንድና ህገወጥ ንግዶች እየተባባሱ መምጣታቸውን የሚናገሩት ወይዘሮ ሰናይት ይህም በህዝቡ ጤና ላይ ከፍተኛ ጫና እየፈጠረ መምጣቱንም የቢሮ ኃላፊው አውስተዋል። በዚህም የእኛ ክልል በተለይም ባሳለፍነው የዘጠኝ ወራት ከዚህ በፊት በነበሩ ዓመታት ትሬንዶችን በምናይበት ጊዜ የኮንትሮባንድና የህገወጥ ንግድ እንቅስቃሴ እጅጉን እየጨመረ የሚታይበት ሁኔታ ነው ያለው። ምንም እንኳን በየደረጃው ለመከላከል የሰራናቸው ውጤታማ ስራዎች ቢኖሩ፣ ይሄ የመጨመር አዝማሚያ ደግሞ ቅድም እንዳልኩት በሀገር ኢኮኖሚ እድገት ላይ በተለይ ደግሞ ከዘርፉ በምናገኘው ገቢ ላይ ከፍተኛ የሆነ ጫና ያለው ነው። የደቡብ ኢትዮጵያ ክልላዊ መንግስት ርዕሰ መስተዳድር አቶ ጥላሁን ከበደም በንቅናቄ መድረኩ ላይ ተገኝተው እንደተናገሩት በክልሉ የጸጥታ ችግር ከሆኑ ጉዳዮች አንዱ ኮንትሮባንድና ህገወጥ ንግድ የሀገሪቱን የብልጽግና ጉዞን የሚያደናቅፍ ሆኗል። ኮንትሮባንድና ህገወጥ ንግድ ከምንም በላይ እንደ ሀገር የጀመርነው የብልጽግናን ጉዞ በማደናቀፍ ችግር ውስጥ በመክተት ማህበራዊ፣ ፖለቲካዊና ኢኮኖሚያዊ አሉታዊ ተጽዕኖ በማሳደር ከፍተኛ እንቅፋት እንደሆነ ይታወቃል። የኮንትሮባንድና ህገወጥ የንግድ እንቅስቃሴ የሀገሪቱን ኢኮኖሚ ወዳልተፈለገ አቅጣጫ እንዲጓዝ እያደረገ መሆኑን ያስታወሱት ርዕሰ መስተዳደሩም በህገወጥ ንግዱ ጥቂት ግለሰቦች ብቻ የሚከብሩበት ስለመሆኑ አንስተዋል። ጥቂት ኮንትሮባንዲስቶችና ህገወጥ ነጋዴዎች ብዙሀን ህጋዊና ለህግ ተገዢ የሆኑ ነጋዴዎችን እንዲሁም ደግሞ በገንዘባቸው የተሻለን ምርት ለማግኘት ለመጠቀም የሚፈልጉ ነጋዴዎችን ወይም ተጠቃሚዎችን በማቃወስ ኢኮኖሚው ወዳልተፈለገ አቅጣጫ እንዲሄድ በዚህ ረገድ ደግሞ ጥቂቶች በመጠቀም ሌሎቹን በመጉዳት የተለመደ አሰራር በመከተል እጅግ በጣም አስከፊ ጉዳቶችን እያስከተሉ ይገኛሉ። በይበልጥም የግብርና ምርቶች በክልሉ በህገ ወጥ መንገድ ወደ አጎራባች ሀገራት እየገቡ መሆናቸውን የተናገሩት አቶ ጥላሁን ይህንን ተግባር በቅንጅት መግታት ያስፈልጋል ብለዋል። በጣም በስፋት የሚታወቀው የግብርና ምርታችን በህገ ወጥ መንገድ በህገ ወጥ መስመር ለህገ ወጦች በመውጣት አምራች አርሶ አደር መጠቀም ይገባውን ሳይጠቀም እንዲሁም ደግሞ መንግስትም ማግኘት ያለበት ነገር ሳያገኝ ተጠቃሚው በአግባቡ መገልገል ወይ መጠቀም ይገባን ሳያገኝ የዋጋ ንረት፣ የኢኮኖሚ መቃወስ ውግሽ ፈቱ ደግሞ በመንግስትና በህዝብ መካከል ያለን አመኔታን የሚያሳጣ ጉዳቶች እያስከተለ ይገኛል። በክልሉ ህገ ወጥ የጦር መሳሪያ መኖሩን የጠቆሙት አቶ ጥላሁን፣ ይህም የክልሉን ሰላምና ደህንነት አደጋ ላይ እንዳይጥለው ጥንቃቄ ሊወሰድ ይገባልም ብለዋል። ለህዝብ ጤና ስጋት የሆኑ የመድኃኒትና ምግብ ነክ የሆኑ ህገ ወጥ ኮንትሮባንድ እንቅስቃሴን በመረጃ በመደገፍ የመከላከል ሥራውን ማጠናከር ይገባልን ብለዋል አቶ ጥላሁን። የመድረኩ ተሳታፊዎች በበኩላቸውም በክልሉ የሚስተዋለውን ህገወጥ የኮንትሮባንድና የንግድ እንቅስቃሴን ለመግታት የጋራ ቅንጅት እንደሚያስፈልግ በሰጡት አስተያየት ጠቁመዋል። ከኮንትሮባንድ ንግድ ቁጥጥር አንጻር እንደኛ አካባቢ ወደ 91 ወንድ፣ 14 ሴቶች በዚህ ብልሽቱ ውስጥ ስለገቡ በህግ ሂደት እየተጠየቁ ወደ 105 የሚሆኑ ሰዎች እየተጠየቁ ናቸው። የኮንትሮባንድ እንቅስቃሴ ከዚህ ከጦር መሳሪያና ጥይት ጋር ተያይዞ እንቅስቃሴ የሚደረጉበት አግባብ ቢኖርም እንደራሳችን ዞን ግን በጥብቅ ክትትል እየመረን ያለንበት ሁኔታዎች ናቸው ያሉት። ከሚራ ጉጂ ዞንም ጋር በቅርበት የምንሰራበት ሁኔታዎች አሉ። እንደዚሁም ቅድም ከሪፖርቱ እንደምናዳምጠው በህብረተሰቡ ጤና ላይ ችግርን ሊያመጡ የሚችሉ የጤና መታወቂን ሊያመጡ የሚችሉ በየጊዜው ግብረ ኃይሉ ተገምግሞ በሚቀመጠው ግብረ መልስ ወጥቶ በየሱቆቹ ክትትልና ድጋፍ የሚያደርግበት ሁኔታ አለ።